ለነው ካንቺ ተደብቃ ተገናኝተናል፣ ቆንጆ ጊዜ አሳልፈናል። አልገባኝም። አንቺ ያሙሻል አልጋ ላይ ለፍቅር መስዋዕትነት አሁን የለም በቃ። እዚህ በመጣች ሰዓት በመጣው ጊዜ በቃ ተግባባን፣ እና ደሞ ከዛን በፊት ቪዲዮ እንዴ ነው? እንዴ? አዎ፣ ከምን ጀምሮ እንዴ ይሆናል? ፍቅር ፍቅር መላመድ የሚባል አልደረሳችሁም ነው? አንቺ ዝም ብለሽ ድርቅ ብለሽ እንደዚህ አታወሪ። ሲጀመር እንዳታወሪኝ። አንቺ ለምን ደስተኛ አትሆኚም? ከኛ ጋር ነው። ደስተኛ መሆን አለመሆን አይደለም ይሄ። ቆም ብለሽ ሴት ልጅ ነሽ አንቺ የእሷ ደስታ ያስደስትሽን አያስደስትሽን እኔ ልታቃጥሉኝ ነው። የምር ልታቃጥሉኝ ከሆነ ልሂድበት። አታቃጥሉኝ። እዛ ትናንት ልሂድበት አይደለም የምሬን ነው። እመታሻለሁ ስርዓትሽን ከሆነ አጠቃላይ የቡዜም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። እግዚአብሔር ይሄም መስገን ሰላም ባያቸው ሰላም፣ ሰላም። እንዴት ናችሁ? እንዴት ናችሁ ብላችኋል። ልጅ የቡዜ ጓደኛ ናት። እንደዚህ አይነት ቀበጥ ያጋጥማችሁ አሪፍ ነው። እኔ ላይ ግን መቅበጥበጥ አይቻልም። ቤተሰብ ያው ሲሪየስ ነው። ኮሌጅ ላይ በጣም በጣም እ አጋጭቼ አጋጭቼ ማለት ነው። ቤተሰብ እዚህ ው ነው ምት ቪዲዮ ላይ ነው ምት እና ቤተሰብ ልጅቷን ከተዋወኳት ጀምሮ እኔ ላይ ስትቀብጥ ነው። አጋጣሚ በበዓል ሰው መጣችሁ፣ ባትመጣ አሪፍ ነበር፣ ግን መጣችሁ። ምንም ማድረግ አንችልም። እኛ የቡታጀራ ሰዎች እንግዳ ተቀባይነን ተቀብለን፣ ክትፎ በላጅ ቡላ ምናምን በቃ ስማ፣ ያልበላችሁ የለም ቅንጬ እና ቤተሰብ ያልበላችሁ ነገር የለም። ብቻ ትብላኛ ወጪ ነው ትንሽ ወጪ ነገር ነው እንጂ ትብላ ችግር የለ። እና ዛሬ በቡዜ ቤት ነው ያለ ነው። ከዚህ በፊት አቃጥላኛለች አይተሸዋል፣ ቪዲዮ ከቤቲ ጋር ለሁለት ለሁለት እንዲቆልያችን ግፍፍ አርጋ ነበር። ዛሬ እኔ የእናንተ ወንድም ያው ምንድን ነበር የሚባለው ብድሩን የማይመልስ ወንድ አይወለንም የሚባለው እና ዛሬ ቆፍጠን ብዬ፣ ለነገሩ ከእድል ጋር ፍቅር ቤጤ ማ ጀምረናል። ያው ምንም ማድረግ አንችልም። ሲዳሩ ማልቀስ ወጉ ነው አሉ ሀሳብህን ዘርዝርቶ ለምን አፍቅሬሻለሁ? አለው አፍቅራኛለች። እና ለቡዜ ይህንን ነው የምንላት፣ ፕራንክ ልናረጋት ነው። እኔ እድልን እንዳፈቀድኳት እና እሷም ለእኔ ስሜት እንዳላት አድርገን ቡዜ ላይ በርንባር፣ ግን እንጫወታለን ብዬ አስባለሁ። እንግዲህ የምትለንን አብረን እናያለን። ግን ያው በእርግጠኝነት ለኔ ለወንድሟ አትከለክለኝም፣ ችግር የለውም ነው የምትለኝ። ረበራስ መተማመን አንተ ፍቃደኛ እኮ ያሳስበው ነው የምትለኝ። በዚህ አጋጣሚ ይቅርታ ነው ብላት። የሆነ ጊዜም እንደዚህ ፕራንክ አድርጊያታለሁ። እንግዲህ አረ ችግር የለም። እኔን ግን ምንም አላደረገችም። እንግዲህ ይኸውላችሁ፣ የሥራው ተባባሪ አድርጎኛል። እንደ ታላቅ በቃ አክብሪያት ምናምን የምትናገር ነገር እውነት መስሎኝ ሳቂ። አንቺ ምን አለብሽ? አልደረሰብሽ። የደረሰብኝ እኔ እና ዛሬ ግን ይከብዳል የምር ሰውን ሳታፈቅሮ አፍቅሬ ያለው ማለት በተለይ ደግሞ አንዳንድ ሰው ደረቅ አሁን ቆንጆ የምታምር ብትሆን እኮ ችግር የለው ያፈቅሻል ብላ እስኪ፣ ምን ያንሳኛል? አሁን ምን ይወጣልኛል? ትገባለች። ከመጣ ጀምሮ ትንጣጣለች። እኔ በባህሪ ዝምተኛ ሴት ወዳል ሆን የለም ሳትናገር ውበቷ የሚገዛ ምናምን። አሁን አንቺ ተናግረሽም አይገዛም። ምን ላድርግልኝ? በነገራችን ላይ ውስጥ ያለውን ነገር እያወጣሁ ነው። በዚህ አጋጣሚ ቢኒ ነው የዮባ ዘፈን ምን አይነት ሴት በሩቁ ምናምን አታወራም፣ ግን ሰዎችን ትስባለች። አንቺ ደግሞ እንደዚህ አይ፣ ቀልዱ ቀልድ ነው ግን አይ፣ ቆንጆዬ ናት፣ ምንም አይወጣላትም። ካሜራ በር ምንድን ነው ይሽኮረመው ከያ ኩል ነው እንዴ የምስቀው ነው። አይ፣ የምር እራስ መሰል ነው። አይ፣ የምር ቀን ተኮረ ነገ፣ መውሰድ ትችላለህ። እኔ እና እክል እኔ ፍላጎት የለኝም። እንዴት ነው ግን ፍቅረኛ አለሽ? ነገራቸው እስኪ፣ አንዳንድ ማወቅ የሚፈልጉ ሰዎች፣ ገና አላደኩም። እንዴት ቁመት ነው ወይስ እድሜ ነው? አይ እድሜ ገና ይናገራል። ፊት አይናገርም ዝም ብሎ አርባ ሁለት አርባ ሁለት ቦታ ይቆራርጥ። ምን አይነቱ ነው? አይሞላዬ ሁለቴ ነው። አዎ አርባ እንቁጣጣች እምሽክ አንዳንድ እግሩን የበላች እና ቤተሰብ። ቡዜም ትመጣለች አይደል? ቤት ነበረች? አዎ አንድ ላይ ቢመጡ ትንሽ እሷን ሀሳቡ ስላነገርኳት ነው እና ድል ጠርታታለች። ቡዚም እርግጠኛ ነ እስኪ ክብ ነው የምናረጋት ግራ ነው የምትጋባው እኔ ወንድማችሁ ለፕራን ካላስ ነው እና እንግዲህ አብረን የምናየው ይሆናል። ስትመጣ ግን ኮስተር ብለሽ ምናኖች የሆነ ፍርሃት ነገር ምናምን ቢኖር ደግሞ አሪፍ ነበር። ልክ እንደ ተፈቃሪ ነው አይነት እንደዚህ አይን አውጣት ያስቀረኝ ተፈቅሬም አላውቅም። ስለዚህ ስሜቱን አላውቅም። በምችለው አቅም ግን ለማሳየት እሞክራለሁ። በዚህ አጋጣሚ ተፈቅረሽ ማፍቅረሽን፣ አይ ተፈቅሬ አውቃለሁ፣ አፍቅሬ ግን አላውቅም። እድል ጠማማ ነው። እኔ ብዙ ጊዜ አፍቅራለሁ ነው ዘባ ነው ስሜ እድል ነው ነው ሳታፈቅሪ፣ አረ በመድኃኒዓለም ምን ላድርግ? ወይ ስፈር ያለሽ ነው፣ አይናፋር ነሽ። ውታጀራ ከመጣሽ ራሱ አላየሽም እንዴ ወንድ ወንድ፣ አይነት ወንድ ውታጀራ ላይ አለ እንዴ? አያለው ዝር ዙር አያለው። ምንም አይወጣልን በባህሪ በሁሉ ነገር እንደዛ ሳይሆን ምንም ነገሩን እኮ እንትን አይ ችግር የለም። እኔ ፍላጎቱ ካለሽ

አይደለም። የምር አሁን አለሽ ስልክ ስልክ ደውልሽ ነው የፈልግሻለሁ። እሺ፣ አዎ ለውሳኝ ጉዳይ ነው ነው ምንድነው? ዛሬ ቪዲዮ አለን እንዴ? ደግሞ ካሜራ። ሰላም ቤተሰብ አንቺ ቤተሰብ ናቸው እንደው ነው እንዴ? እንትን ሰላም፣ ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገናለሁ ሰው ቤት ያለው መሰለኝ አሁን ይሳል ብሳጥቶሽ ነው አሁን የሚኖር ለምን ቪዲዮ አለን እንዴ ዛሬ ዛሬ ቪዲዮ አለን ያው እኛ ቪዲዮ እንሰራለን ብለን ባላሰብንበትም ሰዓት እንሰራለን ያው የዩቲዩበር ነገር አጋጣሚን ይጠቀማል እኛ ይሁን ይሁን ጥሩ ነው አሁን ነው እና ቡዜ ዛሬ ለአንድ ነገር ነው የፈለኩት ያው እድል ጓደኛሽ እንደሆነች አውቃለሁ በባህል ሰበብ መታ ተዋውቀን ጥሩ ጊዜ እያሳለፍ ነው። በጣም ደስ ይላል። ያው ልጅቷ ደግሞ ቆንጆ ናት። እውነት ነው፣ ታምራለች። እውነት ነው። በዛ ላይ ደግሞ ፈገግተዋል እና እኔ ወንድምሽ ደግሞ ይህን ውበቷ ገዝቶኝ በቃ ወድጃታለሁ። ተው እንጂ እና ሰው ይጠላል? እንደ ይወደዳል እንጂ ባት ወዳ ደግሞ አይገርመኝም። ባህሪዋ ባህሪዋ ግን ለሌሎች ያልተሰማኝ ልዩ ስሜት አለኝ። አልገባኝም። አለ ፉገራ አይደለም፣ ግን ካየዋት ጊዜ ጀምሮ ደስ የሚል ስሜት አለኝ ለእሷ ማለት። አልገባኝም። ማለት ለእሷ ነግሬያታለሁ። ምን ብለህ ነው የነገርካት? ውስጤን ሳልፈራ ነግሬያት እሷም ስሜቱ ሰው ያለው ነው ይከለክ ባለው ነው። ቢኒ ለምን መሰለሽ፣ ቡዜ ለምን ቀለች? አይ ቢሆን እንኳን እንደዚህ አይደለማ የምታወራኝ። ምን ችግር አለው? እያንዳንዱ ላይፊ ቤተሰብ ያውቁታል የኔ ችግር የለም። አንቺ ደግሞ ጓደኛዋ ስለሆንሽ ማወቅ አለብሽ። ብለም ስለሰው እኮ አሁን ምንም በተመለከተ ነው እንደዚህ ምን ለኔ የምትነግረኝ ማለት ነው? አይ ይደብርሻለሁ ይሄ ብዬ ነው ማለት፣ በአንቺ በኩልም ስላወቀኝ ምናምን፣ ያው ያለውን ነገር በግልጽ ለሷ ብንነግራት ጥሩ ነው ብሎ ነው። ብንነግራት አልሽ እኮ እድል አዎ ማለት አልገባኝም። ማለት አንቺም ጋር አለ ማለት ነው ይሄን ሀሳብ? አዎ ማለት እሱ ከነገረኝ ታውቂያለሽ። አለንን ማለት ከመጣው ጊዜ ጀምሮ ከኔ ጋር ነው የምታሳልፈው። ያማችኋል እንዴ? ጤነኞች አይደላችሁም እንዴ እናንተ? አረብና ሌላ ቀልድ ቀልዱ እንዴ ቡዜ። በነገራችን ላይ ቀልድ አይደለም። ለዚህ ነው የጠራችሁኝ? አዎ ቡዜ። ለዚህ ነው የጠራችሁኝ? እኔ እንነው ቤትሽ ላይ ምናምን እያላችሁ የምታወሩት። ምን ችግር አለው ቡዜ፣ ያማችኋል እንዴ? ማለት ምን ወስጠላሽ፣ ምን ወደ ምን ነሽ ነው? እድል ተበልሽ፣ ወደ እራስሽ ሥርዓት። ቡዜ እየተቆጣሽ ምን ሆነና? ምን ችግር አለው? ምን ማለት ነው? እቺ ልጅ እኮ ምትወደድ ልጅ ናት። ወደድኳት። ምን ችግር አለው? እሱ ልክ ነው፣ አውቃለሁ። እና ወደድ ልጅ መሆኗን አውቃለሁ። እና ታዲያ ምን ችግር አለው? ታት ነግረኝም፣ ረጅም ጊዜ አብሬያት ነበርኩ። እና ታዲያ ምን ችግር አለው? ምን ችግር አለው? እሱን ሳይሆን እንዴ፣ ምን ሆነና አንተ። ይሄ እኮ ቤተሰብ ያየዋል። ስንት ነገር አለ እዚህ ጋር እኮ። አልደፈርኳት እኮ ምንም ያደረገኝ ነገር የለም። ለኔ ያለውን ዝም በይ አንቺ ዝም በይ። አይ አይደለም እኮ በጣም አንተ ራስ ምን ሆነ ነው ቢኒ? ምን ሆነ ማለት ነው? ምን ችግር አለ? ማፍቀር መፈቀር እኮ እድል ነው። እሱ ጥሩ ሀሳብ እኔና እሷ ደግሞ ተላምድናል፣ ተዋደናል። ቡዜ ስሜቱን እንንገርሽ ብለን እኮ ነው። ቢኒ ተው፣ ካልፈለግሽ ደግሞ እኛ የራሳችን ውሳኔ እንወስናለን እኮ። ከኔ ጋር ትጣላለህ። ተው፣ ይሄንን ነገር አታድርም። ለምን መሰለህ? አሁን በየትኛው ጊዜ አውቀሀት፣ በየትኛው ጊዜ አውቀሽ ነው ይህንን ነገር ልታደርግ ይቻዋል? የዋናት ውስጧ ደስ ይላል፣ ተንኮል የለባትም ነው በቃ እኔ ደግሞ ፈልጉት እንዴ? አልጋ ላይ አላየሻት ወይ? ደግሞ ምን እንደ ምንድን ነው? ዝም በል፣ እን ዝም በል፣ የምር ዝም በል። እኔ ለፍቅር መስዋዕትነት አሁን እከፍላለሁ፣ ችግር የለም የፈለግሽውን በይ። በመድሃኒዓለም ጊዜ በጣም ነው የማፈቅራት። በቃ ከተረዳሽን በመጣች ሰዓት በመጣሁ ጊዜ በቃ ተግባባን እና ደግሞ ከዛም ፍቅር መላመድ የሚባል እኮ አልደረሳችሁም ነው አንቺ ዝም ብለሽ እንደዚህ አታወሪኝ። ሲጀመር እንዴት እንዳታወሪኝ። አንቺ ለምን ደስተኛ ትሆኚ? ከኛ ጋር መሆን አለመሆን አይደለም ይሄ ብለሽ፣ ሴት ልጅ ደስታ ከሆነ አታቃጥሉኝ። ደስታችን ያስደስትሻል ብለን ነው ለዚህ ነው የጠራችሁኝ? እኔን እንደዚህ ለማድረግ አሁን ይሄንን ካሜራ ደቅናችሁ ምናምን ይሄ ፍቅራችሁ ልትነግሩኝ ነው የጠራችሁ? እንደው ፍቅር ትኩስ ፍቅር ላይ ነው ነኛ ባይገርም። እየቀለክ ነው ቢኒ። ለምን ነው ቀልደው? አይደለም ይሄ ነገር አሁን ፍቅር ሲባል እቃ ጫወታ አይደለም። እንደው ሲቀጥል ደግሞ ዝም ብለህ እንዲባ አንዴ ተነስተህ የሆነ ነገር የምታደርገው ነገር አይደለም። ልዝፈንላት ቆንጆ ምናምን አለ የታምራት ደስታዎች። ይሄ ከሆነ ቡዜ፣ በነገራችን ላይ ቀልድ አይደለም። እኔ ሲጀመር እንደዚህም ሰርሻ ውርቼ ይሻላል። በፍቅር ይቀለዳል፣ በፍቅር ደግሞ አይቀለድም። እሱም ተመችቶኛል፣ እኔም ተመችቶኛል። እርስ በርስ ተግባብተናል። ከዚህ በላይ ምን አለ? እሺ ደሞ ወሳኙ ነገር መግባባት። አሁን ተግባባሽ፣ አውራሽ አይደለም ችግር የለው በቃ። ማውራት ያለብን ቤት እናወራለን፣ አይሻለም? ትንሽ ነገር ቀረን፣ ሽማግሌ ምናምን እንልካለን። ከዛ አብረን ጨረሳቸዋል። ነገር ደስ ስትሉ በቃ ሲያገጣጥም እንደዚህ በጣም በዚህ አጋጣሚ አንቺ ነሽ እዚህ ድረስ በጣም አመሰግንሻለሁ። ጣቴ ይታይ በጣም ደስተኛ ነኝ። አልገባኝም። ፍራንክ ያረከኝ ነው፣ ፍራንክ አይደለም። ሳስባችሁ አልገባችሁም። ፍቅር ጅል ነው የሚባለው እውነት ነው። ቁም ነገር ስናወራ የምር ነው። ሊሄድ ነው። ለዚህ ነው የጠራሽኝ አንቺ

በጣም ነው የምወዳት። እኔም በጣም ነው የምወዳት አለክ አለኝ። እንደዚህ ጥለሽን ለምን ትሄጃለሽ? ተሰጣችሁ እንደዚህ በግልጽ በደብቅ ሽ ይሻልሽ ነበር፣ ቧሽሽ ከአንቺ እየተደበኩኝ እሱን ባገኘው ይሻል ነበር። በግልጽ መናገር ክፋት ነው። ሻኩኝ ወጣ እንት ነው። እንደ ድሮ ሰው እያካበድሽ እኮ ነው። ዝም በል ያለው ነው። እያመጣችሁ ያላችሁ ጎበዞች፣ እንዴት አደጋችሁ? ባካችሁ፣ ደስ ሚል ስሜት ላይ በዚህ ሳምንት ነው እና ጥሩ ጊዜ አሳልፈናል። ብታዩ እንዴት እንደምታምር ቆንጆ ፍቅረኛው ናቸው። ምን አማርሽ ደግሞ? እንዳርጉዝ ማለት ነው። ቶሎ ቶሎ ነው የሚያምራት አይስክሪም፣ ምና ቸኮሌት እድል ነው። እመታሻለሁ ስርዓትሽን ያዥ ከፈለግሽ እንገዛላት መሰለኝ። አኮረፈች እኮ አታያትም? ትስም አለች። እሺ ምንድን ነው? እንችላለን እንችላለን። እንግዲህ ቤተሰቦቻችን ቡዜንም አቃጥለን ብድሬን መልሻለሁ ያለው ማለት ነው። ፕራንክ ተደርገሻል። ፕራንክ ነው። ስታስብ አሁን ይችን ልጅ ነው የምወድ ይመስልሻል? አስማ ለማት ጀመረ ጀመረ። አሁን የምሬ ነው፣ በጣም ነው የተናደድኩት። እግዚአብሔር ምክንያቱም ሰው እንዲህ አይደለም መሆን ያለበት። በሆነ አጋጣሚ ሊገናኝ ይችላል፣ ግን እንዲህ አይደለም። ቸኩል የሆነ ነገር ፍቅር ምናምን አይደለም አይቶ ምን ይበጀኛል፣ እየው ምን፣ ችግር የለም እውነት ለመናገር ግን፣ ወደ እጃታ ግን አንቺስ ፕራንክስ ሠሪን እንዲህ ቆሌን ግፍፍ አድርገሻለሽ። ምንም አታውቀው ልጅ አትመችኝ እጅ ወደዛ ምናምን ብለሻል። በመድኃኒዓለም ግን ብዙዬ የምር አሁን ፍቅርም ቢይዘኝ እንደዚህ ነበር። የምር ልክ አይደለም። አሁን ሪል ብትመጣ ግን ልክ አይደለም። የሰው ልጅ እኮ በአይኑ አይቶ ፍቅር ጊዜ ይችላል ሊወድ ይችላል። እሱ የዓይን ፍቅር ነው ሊባል የሚችለው እንጂ ትክክለኛ ፍቅር ህይወቴ ትሆናለች ለሚባል ሰው በአንድ ያፈቀርኳት ምናምን አይባልም አይባልም፣ ም አይባልም። ብቻ ግን ብቻ ግን ተሳክቶልናል። ብራንክ እንኳን ሆነልሽ እንግዲህ ጉርሽ ነበር። እንግዲህ ቤተሰቦች ተሳክቶልናል። ቡዜንም ቅጥል አድርገናታል። ማቃጣል ብቻ። ኧረ መድኃኒዓለም ቀስ ቀስ ያለ ቦታ ሄደን ምርጥ ነገር እንጋብዝሻለን።